ዛሬ ሄሉና ቢኒ በጥያቄዎቻቸውና በመልሶቻቸው ከቻሳ ብለውልናል ማለት ነው። እሷም እንግዲህ ጠጠር ያለ ጥያቄዎችን ጠይቀዋለች። እሱም እንደዛው በተራው እንግዲህ ብዙ ጥያቄዎችን ስለ ፍቅር፣ ስለ ህይወት፣ ስለ ትዳር፣ ስለ ትውውቃቸው ከዚህ በኋላ ስለሚኖራቸው ሁሉንም ነገር ተናግረዋል ማለት ነው። በቅድሚያ እንግዲህ ሄሉና ቢኒ እንደዚህ ብለው አንድ ላይ በመምጣታቸው በጣም ደስ ብሎኛል። ሄሉዬ በጣም እየተቀየረች፣ በጣም እያማረባት፣ ደስ የሚል ጊዜ እያሳለፉ ይገኛሉ። ልጁ ስርዓቱ በጣም የሚለይ በቃ የሚለይ ልጅ ነው፣ ያለምንም ማጋነን፣ ያለምንም መጨመር ማለት ነው እና በጣም ደስ ይላል። ሄሉዬ ፍልቅልቋ፣ ደስታሽን ያብዛው፣ ደስታሽን ያብዛው ነው የሚለው ከዚህም በላይ እና ቢኒ እንደምታዩት እንግዲህ ረጋ ያለ ልጅ ነው። ግን ለሄሉ እዚህ ጋር እንዳስተያየት ልስጥ፣ አሁን እንዳትሳደቡ እንዳትቆጡ፣ ግን ሄሉዬ ብዙ አትፍጠኝ ትንሽዬ ቀነስ አድርጊ። ምክንያቱም እሱ ያው እንደምታዩት ነው ብዙ ወሬ አወራም እና ለተጠየቀው ጥያቄ ብቻ ነው መልስ የሚመልሰው ወይም ደግሞ በጣም ሲመልስም በአጭሩ ነው። እና ሄሉ ደግሞ ትንሽ ፍጥን አልሽብኝ። ኤንዌይስ ግን አንድ ላይ ስለሆናችሁ በጣም በጣም ደስ ብሎኛል ማለት ነው። በቅድሚያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች እያላችሁበት ሰላማችሁ ይብዛልኝ። እንግዲህ እዚህ ጋ ሄሉ ያትፍጠኝ አልኩበት ምክንያት ምንድን ነው? እሱ ቢያንስ በደንብ አውርቶ ሀሳቡን ገልጾ እስኪጨርስ ረጋ ብሎ ማዳመጥ ጥሩ ነው በሚለው ነው። እና በመጀመሪያ እንግዲህ እኔ እንጃ አላቅም፣ ሄሉና ቢኒ በዚህ ልክ ተቀራርቦ ጥሩ። አሁን ማለት በደንብ ተረጋጋው ማለት የሆነ ነገር እያሰብን ነበረ። ገና ፎቶዋቸው ሲመጣ ቪዲዮ ሲሰሩ የሆነ ነገር እንዳለ እንደሚኖር ለወደፊት ብዙዎቻችን እንግዲህ አስበናል፣ አቅደናል እና ፈጣሪ ያንን ነገር ደግሞ እውን ያደርግልን ውን ያደርግላቸው ለነሱም። ጅማሯቸው እንግዲህ እንዲህ ይሄንን ይመስላል። የተዋወቁት እንግዲህ ያው በደንብ አንዳንዴ ሁላችሁ ሶሻል ሚዲያ በደንብ እንድትቀራረቡ ያደርጋል። ወይም ደግሞ በእኛ በተለይ የእኛ ማዳም ቅመሞች ለብዙ ሰዎች መገናኛ ድልድይ ይሆነናል። ወይም ደግሞ የብዙ ሰዎች ፍቅር እንዲጨምር፣ አብሮነታቸው፣ አንድነታቸው እንዲጨምር እንዲሰፋ አድርገናል። የእውነት ነው የምላችሁ። እኔ እውነት እንነጋገር ከተባለን ያው ሶሻል ሚዲያ ላይ ስም አልጠቅስም በጣም የሚተዋወቁ ልጆች ነበሩና የተገናኙት ቪዲዮ ለመስራት ነው። የተገናኙት ሶሻል ሚዲያ ላይ ዝም ብሎ እንደ ቀልድ ነበር የተገናኙት። ቪዲዮ መስራት ጀመሩ፣ ከዛ ታወቁ፣ ብዙ ሰዎች ወደዳቸው ምናምን ነገረና በድንገት ፍቅር ያዛቸው ሁለቱም። ከዛ ይሄን ነገር ለምን አናስቀጥለውም ብለው ቀጥለው ህይወታቸውን የሚኖሩ ሰዎች አሉ። እንግዲህ ተመልካች ግን መጀመሪያ የእውነት ነበር የሚመስላቸው በቃ እነዚህ ልጆች አብሮ በሆኑ በተጋቡ ምና ምናምን እያልን ነበረና ከዛ መጨረሻ ላይ ግን የእነሱ መጀመሪያ ጅማሯቸው እውነት አልነበረም። ከዛ ግን እንትን ነበረ ማለት ተመልካች ነው። በዛ በነሱ በነት በተመልካች ግፍፊት ነው እነዛ ልጆች ወደ እውነት የቀየሩት ለማለት ነው። እና ምልላችሁ ነው ሄሉና እንግዲህ ቢኒ የመጡበት ተመልካች ስለወደደው ነው። ከሄሉ ልደት ድንገት ነው የመጣው ድንገት ነው የታየው ቪዲዮ ላይ ለእሷም ስጦታ ሰጣት ምናምን ሰው ወደደው ምናምን አብረው እንዲሰሩ ተደረገ። ሄሉን ሄሉም በዛ ምክንያት ይዘው እንደመጣች በሶሻል ሚዲያ አይተነው ስለወደድ ነው ሀሳብ አስተያየት ስለሰጠን ደሞ አይታቃላችሁ ካላ ዛረጋ የተለያየችበት ጊዜ ነበረ፣ ብቻዋን ነበረች። ስለዚህ ከጎና ሰው ያስፈልጋታል ብለን ስላሰብን ድንገት ደግሞ ቢኒ ሲመጣ ደግሞ ደስ አለን። አየ ነው ሰው ነው ባጭሩና፣ ሄሉም ደግሞ ተመልካቾች ከልደቴ ላይ አይተው አም* ስላሉኝ በዛ ምክንያት እንግዲህ ወደ ኢትዮ ይዤ ለመጣ ወድጃ ብላለች። እሱ ደግሞ በጣም እንደ ደስተኛ እንደሆነ ስላመጣችሁ በጣም ደስተኛ እንደሆነ እንግዲህ እየነገራት ይገኛል። ሌላኛው ጥያቄ ደግሞ እንግዲህ ልጁ ምን ስራ እንደሚሰራ እና እንደገና ደግሞ ከብዙ ሴቶች ጋር ፎቶ እኔም አይቼ ነበር። በነገራችን ላይ እውነት ለመናገር እና በእርግጥ የሶሻል ሚዲያ ሰው ስትሆኑ ከብዙ ሰው ጋር ፎቶ ልትነሱ ትችላላችሁ። ሴት ሆናችሁ ከወንድ ጋር ወንዱ ነው ደግሞ ከሴቶች ጋር የሚነሳ ፎቶ አለ እና ይሄ ልጅ እንግዲህ ሞዴል እንደሆነ እና ማስታወቂያዎችን እንደሚሰራ ከተለያዩ ሴቶች ጋር የማስታወቂያ ስራ እየሰራ እንግዲህ ፎቶዎችን እንደሚለቅ ወይም ደግሞ ቪዲዮዎችም እንደሚወጡ ተናግሯል። ና ሄሉዬ እንግዲህ መልስ አግኝታለች። ያ የስራ ጉዳይ ነው የስራ የጸባይ ነው ብሎ እንግዲህ ለተመልካችም ለሄሉ ማስረድቷታል ማለት ነው። እና ደስ የሚል ቆይታ ነው ያደረጉት። አጠር ያለ ቆይታ ነው፣ ደስ ይላል። እሷም ጠየቀችው፣ እሱም ጠየቃት። አጠር ያለ ነው ግን ደግሞ ለህይወታቸው አስፈላጊ ና ጥሩ ነው ለጓደኝነታቸው። በቃ ፍሪ ሆነው በደንብ በቃ አብሮ ተግባብተው እንዲኖሩ እንዲቀጥሉ ይረዳቸዋል ብዬ ነው ማስበው። እና እንግዲህ ሄሉ ከጠየቀቻቸው ጥያቄዎች አንደኛው ይሄ ነው። ሌላኛው ደግሞ እንግዲህ መቼ ነው ፍቅረኛ ለመያዝ ያሰብከው በማለትም ጠይቀዋለች። እሱን ወደ በኋላ ነግራቸዋለሁ። ሄሉንም እንግዲህ ፍቅረኛ አለች ወይ እንደገና ፍቅረኛ ስመቼ ነው ለመያዝ የምትፈልጊው ወይም ደግሞ የምታስቢው የምታቀጅ ብሏታል። እና ሄሉ በዚህ አቋማ አቋማን አልቀየረችም። እና እሱም ትንሽ ከበድ የሚያደርግ ነገር ነው ሄሉዬ ዝግጁ መሆን አለባት ብዬ ነው የማስበው። ብቻ ግን ስለ እሱም እናወራበታለን እና ቢኒ ባጭሩ እንግዲህ ወደ ሶሻል ሚዲያ ስለመጣ ከሄሉ ጋር አብራችሁ ስለሆናችሁ በጣም ደስተኛ ነን። እኛም እንቀበላለን። በጣም በጣም የተረጋጋ ሰው፣ በጣም ኩል የሆነ ሰው ነው። በቃ እርጋታው፣ አነጋገሩ፣ አወራሩ በጣም በቃ ከሚባለው በላይ ና በጣም ነው ደስ የምትውሉት፣ አንድ ላይ ማለት ነው እና ሌላኛው እንግዲህ ወደ እሱ ስመጣላችሁ እንግዲህ ፍቅረኛ እንደሌለችው እና የነበረ ህይወት እንደነበረው የነበረችው ፍቅረኛ እንደነበረች እና አሁን ላይ ግን ብቸኛ እንደሆነ ወይም ደግሞ የፍቅር ህይወት እንደሌለው ነው የተናገረው። እና ሄሎ ደግሞ መቼ ልትይዝ አሰብክ እያለች ስጠይቀው ምላሹ እንግዲህ ያው አሁን ላይ መስራት መለወጥ ነው የምፈልገው፣ ገንዘብ መያዝ ወይም ደግሞ ጊዜን በአግባቡ መጠቀም ነው የምፈልገው። ምክንያቱም አሁን የፍቅር ጓደኛ ቢይዝ ወይም ደግሞ በህይወቴ ሴት ብትመጣ ሙሉ ጊዜ ለእሷ መስጠት ስላለብኝ ያን ጊዜዋን ደግሞ ሰጠዋት ማለት ከስራ ልስተጓጎል ይችላል ወይም ደግሞ ከስራ ጋብሮ ላይ ሄድ ይችላል እና ያችን ሴትም ጊዜ በጣም ስለምትፈልግ ጊዜን ሳልሰጥ ቀርቸው የስራ ስራ እያልኩኝ እሷንም ማስቀየምም ማስከፋትም አልፈልግም እና ለጊዜው ጓደኛ የለኝም፣ ለጊዜው ፍቅረኛ የለኝም፣ እንዲሁ ስራ ላይ ነው ያለውት ብሏል። እና በጣም ጥሩ ነገር ነው። ቅርታ ለሄሉም ጥሩ አጋጣሚ ነው ብዬ ነው የማስበው ይሄ አጋጣሚ ጥሩ ነው ብዬ ነው የማስበው። ሄሉም እንግዲህ ጥያቄ ጠይቃለች፣ ፍቅረኛ መች ነው መያዝ የምትፈልጊው? በመጀመሪያ ግን አንድ ጥያቄ ጠይቋል። እኔም ይህን ጥያቄ በጣም በደንብ መጠየቅ ፈልጋለሁ። ከዚህ በፊትም ጠይቄ ያውቃለሁ፣ ብዙ ሰዎች እኔም ጠይቀውኝ ያውቃሉና ሴትና ወንድ ጓደኝ ጓደኛ ማቾች በደንብ ቤስት ፍሬንድ መሆን ይችላሉ ወይስ አይችሉም የሚለውን ጥያቄ እኔ እስከሆነ ጊዜ ጥያቄ ምልክት ሆኖብኝ ወይም ደግሞ ይሆናሉ ብዬ የማስብበት የምገምትበት ጊዜ ነበርኩኝ ጊዜ ላይ ነበርኩ። ግን አሁን አሁን ላይ ወንድና ሴት ቤስት ፍሬንድ ሊሆኑ አይችሉም። ጓደኛ ሊሆኑ ይችላሉ፣ ኖርማል ጓደኛ። ግን ቤስት ፍሬንድ ማለት በጣም ሁሉን ነገራችሁን ሼር የምታደርጉት የምታወሩት፣ የምታወጡት፣ የምታወርዱት በቃ የገጠማችሁን ነገር ሁሉን የምትናገሩት ነው። ያ ሆነ ማለት ደግሞ ፍቅረኛ እያላችሁ ሌላ ቤስት ፍሬንድ ሊኖራችሁ አይችልም። ካላችሁ ያ ቤስት ፍሬንዳችሁ ነው ወይ ፍቅረኛችሁ ሊሆን የሚችለው እንጂ አይሆንም። ለምን መሰላችሁ? ከባሏ ጋ ከፍቅረኛዋ ጋር ማድረግ ያለባትን ነገር ከቤስት ፍሬንዷ ጋር ስታወራ፣ ስትወያይ ያልሆነ ነገር ነው የሚፈጠረው ና የማይሆን ነገር ነው ቤስት ፍሬንድም ጓደኛም ፍቅረኛም ባልም ወንድምም ምንም ሆኖ አውራት የሚሆነው ባሏን መሆን ያለበት ብዬ ነው የማስበው። ፍቅረኛ ሳትይዝ ፍቅረኛ ሳይኖራት ሲንግል ከሆነ ችግር የለውም። ጓደኛ ብትይዝ ወንድ ጓደኛ ቢኖራት ችግር የለውም። ግን ይሄ ነገር ደግሞ የፍቅር ጓደኛ እያላት ሌላ ቤስት ፍሬንድ መያዝ ማለት አንድ ሴት ልጅ በጣም ከባድ ነው። ሴት ብቻም ሳትሆን ወንድም ቢሆን ማለት ነው። በዚህ አልስማማበትም። እና ሄሉ ደግሞ አንጻራዊ ነው የሚል መልስ ሰጣለች። ሊሆኑም ላይሆኑም ይችላሉ ብላለች እና አንዳንዶቹ ያው ቤስት ፍሬንድ ነው ብዙ ጊዜ አይቀጥሉም ግን እውነት ለመናገር ሄሎ የተናገረችው ነገር አለ ሊሆኑም ላይሆኑም ይችላሉ ብላለች ግን የሆነ ሰዓት ላይ ፍቅረኛ እንኳን ቢይዙ ከዛ ጋር ወይ እሷ ባሏን ፈቶ ተመጣ ከእሱ ጋር ትሆናለች ወይ እሱ ሚስቱ ፈቶ እሷ ጋር የሆነ ሰዓት ላይ መገናኘታቸው አይቀርም የሆነ ሰዓት ላይ መፈላለጋቸው አይቀርም ምክንያቱም ሴትና ወንድ ናቸው እና በጣም ያን ያህል ቅርበት መኖር የለበትም ብዬ ነው ማስበው አንድ ሰው ከፍቅረኛው ጋር ነው በደንብ ቅርበትም በደንብ መግባባትም ሊኖሩ የሚገባው ብዬ ነው ማስበው ብቻ ግን ሄሉዬ ሊሆኑም ላይሆኑም ይችላሉ በማለት እንግዲህ ምላሽ ሰጠዋለች፣ በዚህ አልፈዋለች ማለት ነው። እና የፍቅር ጓደኛ አሁን ላይ መያዝ እንደማትችል እንደማትፈልግ ነው የተናገረችው። ጊዜው ሲደርስ ይሆናል። አሁን ላይ ቤስት ፍሬንዶች በቃ ጓደኞች ነው ያሉኝ እንጂ የፍቅር ጓደኛ የለኝም፣ እና አሁን ላይም ለመጀመር ሀሳብ የለኝም እያልሽ ነው። እና ሄሉዬ ልብሽን ከፈት ማድረግ አለብሽ ማለት ሁሌ መዝጋት የለብሽም የኔ ውድ፣ ባጠገብሽ በዙሪያሽ ያለውን ሰዎች ማየት መገንዘብ አለብሽ። በእርግጥ ሩጠን ከፍተን አንዳንዴ ልባችን እስከ መጨረሻው በቃ ላነጠገን የምንሰባበርበት ጊዜ አለ። ቶሎ ፈጥነሽ ግቢበት፣ ቶሎ ፈጥነሽ ህይወትሽን ጀም አንቺ ታውቂያለሽ። በእርግጥ የናድርጊ ያናድርጊ አልልሽም፣ ግን ስለምወድሽ ሀሳብ አስተያየት እሰጣለሁ እና ሁሉን ነገር ታ አንድ ደግሞ የተናገረችው ነገር አለ። እኔ በቃ ወጣ ያለ ባህሪ ሊኖርብኝ ይችላል፣ ግን በቃ አንድ ሰው በቃ ምን አይነት ወንድ ነው የምትፈልጊ ብሎ ሲጠይቃት በቃ ውሳኔን የሚረዳልኝ ውሳኔን የሚያከብርልኝ ሰውን ያለችው ና በጣም ትክክል ናት። እውነት ለመናገር ና ሄሉዬ መጨረሻሽን ያሳምሮ በጣም የምትለይ እንቁ የሆንሽ ሴት ነሽ። ጥንካሬሽን ሳላደንቅ አላልፍም። ና ጥሩ መግባባት ጥሩ ጅማሮን ያላችሁ ና ሁለታችሁም የፍቅር ጊዜው አሁን አይደለም ብላችኋል። በደንብ ትከተግባባችሁ የሆነ ቀን ላይ ደግሞ እግዚአብሔር ከፈቀደ የሁለታችሁ መስመር አንድ ከሆነ ጣፋንታችሁ አንድ ከሆነ እንግዲህ የሆነ ቀን ላይ እግዚአብሔር ያገናኛችኋል ብዬ አስባለሁ። ብቻ ይህንን ይመስላል ጥያቄዎቻቸውና መልሶቻቸው። እንግዲህ ጥሩ ቆይታን ነው ያደረጉት ማለት ነው። ደስ የሚሉ ልጆች ናቸው። እውነት ለመናገር ልጁን በጣም በቃ አለ አደለ እኔ የሆነ ለሰው ክብር ያለው በጣም የተረጋጋ ጥሩ ወጣት ነው። እና ሄሉዬ መጨረሻችሁን ያሳምረው። ይሄንን ደስታሽን ይሄንን ፈገግታሽን መቼ ማያጥፋብሽ ፈጣሪ መጨረሻሽን ያሳምረው እላለውኝ። ከሁለታችሁ ጋር እንግዲህ ረዥም ጊዜ ይኖረናል እኛ ተመልካቾችን ብለን እናስባለን። እንኳንም ወደ ዩቲዩብ መጣ፣ እንኳንም አወቅን እላለውኝ። ሉ ሄሉዬ ደግሞ ጥሩ ህይወት እንደሚገጥምሽ ተስፋ እናደርጋለን። እንባሽ የሚታበስበት ያለፈው ነገር ሁሉ በቃት ትዋደርገሽ፣ እንደ አዲስ ህይወትን በተስተካከለ ሁኔታ እንድትኖሪ ትልቁ ምኞቴ ነው። ደስታ ይገባሻል። ፈገግታሽ አይጥፋ ከፊትሽ። ይህንን ነው ል ምችለው አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ።